በአራቱ ወንጌላቶች ውስጥ ግጭት ተብለው የሚነሱት እንዴት እናያቸው? ጥንታውያን ግለ ታሪኮች ስናጤን ብዙዎቹ ለዚህ ዘመን እንከን የለሽነት የታለሙ አይደሉም። ለምሳሌ በአጭሩ እንዴት ማለመሰላችሁ። በአንደኛው ምት ዓመት ያለ ግለ ታሪክ ጸሐፊ ብትሆኑና የምትጽፉት በአንደኛው ምትዓመት ላሉ ተደራሲያን ቢሆን የግለ ታሪኩ ባለቤትም በአንደኛው ምትዓመት ያለ ቢሆንና በዛ ዘመን የነበረ አጻጻፍ ሂደት ትከተላላችሁ ወይስ ከ1500 ዓመት በኋላ የመጣውን ዘመነኛ አጻጻፍ ሂደቶች ትከተላላችሁ? ለእነዚህ ጥያቄዎች መልሱ ግልጽ ነው። በዛ ዘመን መነጽር እንፈታችኋለን እንጂ ይህን ካየን አራት ወንጌላት የሚጻፉት በግሪክ ሮማ ግለታሪክ ታሪክ ዘውግ ውስጥ ነው። የግሪክ ሮማ ግለ ታሪክ የራሳቸው የሆነ ስነ ጽሑፋዊ ዘውግ አላቸው። እነርሱም አንደኛ ስለ ገጸ ባህሪው የልጅነት ጊዜ ብዙ ትኩረት አይሰጥም፣ ይልቅ ወደ አገልግሎት ሕይወቱ በቶሎ ይገባሉ። ይህም በአራቱ ወንጌላት ውስጥ ይታያል። ሁለተኛ የተለያዩ መተግበሪያዎችን ጸሐፊው አንድን ታሪክ በማላየት ይዘግባል። ይህን ለመረዳት ፕሉታርክን እንውሰድ። ፕሉታርክ አንድ ቦታ ላይ የዘገበውን ታሪክ በተለየ ዘውግ ራሱን ታሪኩን ይዘግቧል። ይህ ማለት አብዛኞቹ ሰዎች ግጭት እያሉ የሚሮጡት በዚህ ጉዳይ ነው። ሶስተኛ፣ ጸሐፊው ሲጽፍ የቃላትና የቁጥር መጠን እንኳን ሊለያይ ይችላል። ይህም በአራቱ ወንጌላት ውስጥ የቃል ቁጥር የመቀራረብና የቃል ቁጥር መለያየት ምክንያት ይህ እንደሆነ እናያለን ማለት ነው። ሌሎችም መጥቀስ እንችላለን። ነገር ግን እያንዳንዱን ግጭት በዚህ ትርጓሚ ሂደት ከሄድን ቀላል ነው ማለት በእርግጥም እንችላለን። በተደጋጋሚ ግጭት እያለው የሚያነሷቸው ነጥቦች በቀጣይ ክፍል የምናያችሁናል። ጸጋ ሰላም ይብዛላችሁ።